አንተ ፋፋ በል፣ ይታወቅ ያሳያለሁ። በአፍንጫ ረግጨ ነው በቂጥ ማወጣለ። አንተ ጀዝባ አምስት ብርዶ ሞዙ ቀማላ መሀይም ታጥቦ የማያቅ ሰባት ዘሩ ሙሉ አንድ ብታንት እየተቀያየራችሁ ለሰባት ወንድሞች የለበስ ነበርክ እኮ። አንተ ስትሳደብ የኖርከው አንተ መሀይም ድብል ፋራ ሸታታ ጥንብ ግማታ። አንተ አንተ ለራሱ ኦሮሞ ተብለ የኦሮሞን ሕዝብ ስትረቅ የኦሮሞን እህቶችን ስትረቅ ስትረቅ አማርኛ ጠፋ። እኔ ስናደርኩ አማርኛ ይጠፋል። ወገን አማርኛ ይጠፋል። ስሳትፍ አማርኛ ይጠፋል። ለምን እንደሆነ አላውቅም። በቃ የምትል ያላችሁ እዚህ ማርያምን ብብሎክ ነው ማስገባችሁ። እኔ ቤት ደግሞ ብሎክ ከገባችሁ አትወጡ። እናቴቱም እሮፉ የሚስትህን እናት ሰድበህን የፈመስከው የሌላ ሰው እናት እናቴ ብለን የፈመስኮ ብሎ ሲሳደብ ሲረጠኝ አባታችሁ ነበራችሁ እናንተ። ድንግልናህን ባህያ ጣህን፣ አንተ ጅል፣ አንተ ቅማላ። ቆይ ለሁሉም ንግሩ። ደሞ የራሱ ነው ፖስት የሚያደርገው። በቃ ሰው አንተ ንግረን ላይ ወድቆ ካልተነጠፈ በቃ አንተ ወዳጅ ሊሆን አይችልም። በአንተ የተናገርከውን ነገር ካተቃወመ በቃ የግድ አንተ ጠራት ነው። በዛ ዞር ብለ የሚገርመኝ የሚገርመኝ ራሱን የተናገሩን ቆርጦ እዛ ያስገባዋል። ራሱ የተናገራትን ቆርጦ እዛ ያስገባዋል። ራሱ የተናገሩን ቆርጦ እዛ ያስገባዋል። ምን አይነት መሀይም ድብል ፋራ ነህ አንተ! ጀዝባ፣ አለቅላቂ፣ የአውቶቢስ ሰራ ትኬት ቆራጭ መሀይም ጅባ ጋሰስ አንተ ጅበል ታቆ ያሳያሃሉ። ጋሽ ይዩት ማን ነው ያላችሁ አላችሁ፣ ተይ ቡና ጠጡ የሚባል ይሄ ቡሽቲ፣ እሱ የሱ አካውንት ነው። ይዩት ይዩት፣ የሱ አካውንት ነው 24 hours ስለ ሴቶች ስለ ሴቶችን ሲሳደብ፣ ሴቶችን ሲረግ፣ ሴቶችን ሲያንቋሽሽ፣ ሴቶችን ሲነው የሚውለው ኢቭን ሀቢባን ሰልቧት ይሆናል። ቆይ ያገኘዋል። ማርያምን ልጣጫ አንተ ጥንብ የጠነባ የቁም ሬሳ፣ የሰላሳ ቀን ሬሳ፣ አንተ ጥንብ፣ መሐይም፣ ድብል፣ ፋራ! አንተ ጀዝባ፣ ቆይ አሳይሃለሁ። ከቤት ነቅነቅ ብለ መጥቶ ኢቭን ኢቭን፣ አንተ እዛ፣ ካናዳ የሚባል ከአንድ ስቴት ወደ አንድ ስቴት እንደ ልብህ መዞር አችልም። አንድ ሚትሮ ነች ቁመት እኔ ካን ሳኔ ጋር ኳብት ቀርበ እንደዚህ ቢየንም፣ አይ እንዲህ በወቅቱ ወደ ወደ መሬት ትገባለህ እንደ ሚስማር

የሆናስን ሴጋ ማለት እናቆማለን። እኛ ደግሞ እንደ ህዝብ ስብስብን እንቃወማለን። በቃ ሴቶች ከሆናቸው ለሴቶች መብታችሁን ቆም እንላለን። ምክንያቱም ሴት ነህ። ለራሱ ቁም። መጀመሪያ ዜድን ጥሯት። ዜድን ጥሯት። ይሄ ጀዝባ ዜድን ጥሯት። ዜድ ጥሯት። ጋይስ ሁላችሁም ሼር አድርጉለት። ወደ ዜድ እዩት፣ እዩት። ማርያምን እዩት። ለራሱ ከቤታ ጋር ሆኖ

መልከ ጥፉ ናችሁ፣ ታስፈራላችሁ ስትባሉ አስበር አበስኩ ገበርኩ። ይሄ ምን ማለት አበስኩ። ይሄ እውነትም ያስለቅሳል። ከምርሽን ነው፣ አ ከምርሽን ነው? አንቺ ፓውደር አን ከምርሽን ነው ወይ እንደ ሴት ሜካፕ ተቀብተሽ ምትመጪ፣ እንደ ሴት ማቲታሊ ሊፕስቲክ አርገሽ ምትመጪ የውስጥ ሱሪም አልታየም ይሆናል እኮ እንጂ የሴት ፓንት እኮ ይሆን ይችላል። ለይ ምንድን የሚባለው የአንድ እንትን ያለቻት በአንድ መስመር ያለቻት ከፍንክት ከኋላ ያለው ፍንክት አንድ ምትወጣ አለቻት። እነዚህ አይነት ፓንትም ይኖራል። ስላልታየ ነው። ግን በምን እንመን እስኪ፣ ወንድ መሆንሽን በምን እንመን? አሳይን ሱሮሽን ከፍትሽ አሳይን፣ እና እንመን ወንድ ነሽ እንል እንጂን አላምን ጀዝባ የዘጠናዎቹን ሱሪ ናጥበ ስቲኬን አስመስል የምትሄድ አንተ ፓርቲ የምትገባ እኮ ነው። አንተ ፋራ ድብል እንደ ሰው ዲኦድራንት አርገን ማትገባ ኮ ያንተን እንትን ይገላል። የሞተር ያስነሳል ብብት እንደዚህ ከፍ አታድርጎ ብቻ ሰው ትገላለህ። በተለይ ሕፃናት ባሉበት ነገር እጅን ከፍ አታድርግ፣ ሰብስብ። እኔ ስለ ሃይማኖት ላወራ አይደለም ግን፣ ሙስሊሙም ስለ ሙስሊሙ ያድርግ፣ ኦርቶዶክሱም ስለ ኦርቶዶክሱ ያድርግ፣ ጴንቶም የራሱን ሃይማኖት ያክብር። ይህ የራሱ መንካት የለበትም። ባይ እንደ አሁን ምን አገባ አንተ ስለማይጨሎት ወደዚህ አብቃችሁ። ሙስሊም አይደለ? ለምን የራስን ሃይማኖት አራክሳለሁ? ምን አገባ እኔ አንድ ቀን ወይስ ለክርስቲያኑ ለሙስሊም ወይስ ለንትን ሳወራ ሰምታችሁ ታውቃላችሁ እዚህ ሚዲያ ላይ አወራለሁ እኔ ወይስ ለጴንጤ አውርቼ አላውቅም አላውቅም ቁርአን አውቃለሁ በደንብ አድርጌ መጽሐፍ ቅዱስን በደንብ አድርጌ አውቃለሁ ግን ስለ ሃይማኖት አንድ ብያ አውርቼ አላውቅም ሶሻል ሚዲያ ላይ ወይም ስለ ሃይማኖት ነገር ሰቅያ አላውቅም ምክንያቱም ሃይማኖት ሶሻል ሚዲያ ላይ አታምጡት የልባችሁን ነገር ትፈልጋላችሁ መዝሙር አድርጋችሁ ልትሰሩ ትችላላችሁ በኦር የራስን ትንቆረንትን አድርገን ልትሰራት ይችላል። ግን ምን አገባ ማይጨሎት ይግባ፣ ሲኦል ይግባ፣ ገነት ይግባ፣ ምን አገባ ስለ ራስ አታርግም። ማይም በሙሉ አካውንቱ ስድብ እያለ ለምንድ ነው የስድብ አካውንት መሆን እያወቅ በአናታችሁ ተተከሉ። እንደዚህ ናችሁ፣ ሰርጀሪ ናችሁ፣ ኮፒ ናችሁ እያልክ ስትል ለምንድ ነው የሃይማኖት ነገር አንተ አካውንት ላይ የምትሰጠው ለምን? ቆይ እችን አካውንትን ታጠፋታለህ፣ ድሊታግ ጌመን ትሰርዛታለህ። እንዲህ እቀጠቅጣለሁ። በተለይ የኒፋኖችን በሌላ ነገር አታስቡት። ምንም ጓደኝነት ይበልጣል ምናምን ብዬ አንበሳ ገዚች ምናምን ለጌሙ ተዘጋጅቼ ነበር እኔ። እናቴ ትሙት እናቴ ትሙት እናቴ አለች ከንገር። እናቴ ትሙት ወደ ሀገሬ ሰላም አያስገባኝ አንበሳ ገዝቼ ነበር እኮ ጌሙ ላይ። በቃ ምንም ቢሆን ያለፈውን ነገር እስኪ ሁሉም ነገር ልተው ብዬ ለፈጣሪ ብዬ ልተው የሰደበኝን ተረፍ ዓሳ ምናምን የባህር ትራፊ ምናምን ያለኝ ልተው ብዬ እናት ትሙት፣ አንተ ጥንብ ግማታ ሸታታ የአርባ ቀን ሬሳ፣ ቆይ አንተን፣ ቆይ ቆይ፣ አንተ ድብል ፋራ ጠማማ ሴት ስታይ እንደ ሴት ቂጠን የሚወዛወዝ እናታቸው እናት ቤተሰብ ነበር እንዴ? በጣም ይቅርት እና እኮ እናት ቤተሰብ ስናደርግን አንዳንድ ጊዜ ያው በሙሉ በቃ የራሱ ነው፣ በሙሉ የራሱ ነው። ራሱን ከፍ የሚያደርገው በሙሉ የራሱ ነው በሙሉ እራሱን ኬፍ የሚያደርገው ሌላ ኬፍ አያደርግም። በስመ አብ እንደዚህ ሰው አይቻልም። አላውቅም ክያ እኮ ቀዝቃዛ የሚቀየር ክያ አይደለም። ስምህ ደግሞ ሰፋ ሁዲን ነው። ስምህ ወደ ሰፋ ሁዲን ትቀይራለህ አንተ ጥምብ ሰፋ ሁዲን ነው ስም፣ ወደ ሰፋ ሁዲን ትቀይራል። ኪ አይደለም፣ ስም ሰፋ ሁዲን ነው ስም። ጀዝባ ዜድን ስትረግጣት፣ እዚህ ደሞ ስሙልን በማለት ስሙ፣ እዚህ አንድ አለች። ደሞ ቆይ አሌክስ አካውንቱን ዲአክቲቭ አድርጎ ወጥተዋል ቤተሰቦቹ። ሀዘን በቤቱ ገብተዋል ደስ ይበል ቆሻሻ አንገት ደፊ አገር አጥፊ ከተባለ እንዳንተ ያለው ነው አጎምዳጅ አፈንዳጅ እንዳንተ ያለ አገር አጥፊ አንገት ደፊ አንገት አጥፊ በአንድ ፊት ሁለት ምስል የምታሳይ እንደ እባ ሁለት ምላስ ያለ አንተ ጀዝባ የምትጠቀመው ፊልተር የሴት የምትጠቀመው ፕሮዳክት የሴት ከንበረ የምትለቀጡ ይ ሴት ፊት ላይ የምታደርጉ ይ ሴት ሁሉም ፓንትን ሳይቀር ስላልጎረጎር ነው እንጂ የሴት ይሆናል። ይህ እኮ ታይቶ ይሆናል የሴት ይሆናል። ስላላየ ነው ነው ችግርሽ ምንድን ነው? ሴት ከዚህ ሕዝብ ለምድ ራስ ማተወርጅ እኔና ዜድ አፈመስን ያልክ ደግሞ በመቶ ፐርሰንት እርግጠኛ ነኝ። ሀያ ሰው ነበር የሚያይ ነበረው ዴዚና ፈምሰን ፈምሳ የሰደቡ ከድሮም ጀምሬ የድሮውን ላይቪን አመጣልሀለሁ። ሁለት ዓመት ላይቪን የነበረውን አመጣልሀለሁ። ሁለት ሺህ አንድ ሺህ ሰው ቁጭ ብሎ ሲከተለኝ ማለት ነው። ኢቭን ኢቭን እኛ ሰድበንህ ቀጥቅጠንህ ረግጠን ነው ሁለት መቶ ሰውም እያየሀለሁ አሁን፣ አንተ መሀይም ድብል ድብል ፋራ ጀዝባ በእርግጥም ተናገርሀለሁ። በቃ እኔና ዜድን ሰድበን የፈመስከው ከዛ በላይ ደግሞ ዜድን ሰድበህ የፈመስኩ አንተ ማንም የሚያቀሰው አልነበረም። የሚያቀሰው እኮ አልነበረም አልነበረም የሚያቀሰው አልነበረም። እኛ ነን ጭቺ፣ ሰፋውዲን ስፋ፣ ሰፋውዲን እያልን ሰማይ ሰቀደ። የኦሮሞ ልጆች እየሰደበ ነው ምናምን ምናምን ያልከው ደግሞ ከኦሮሞ ሕዝብ ጋር ልታነካካኝ ማርያምን። ከበቂ በላይ የኦሮሞ ፋን አለኝ። ፈጣሪ መስገድ የሚጠሉ ሀሉ ያልከው ኦፍ ኮርስ አይደለም። ከኦሮሞ ከትግራይም ይኖራል። ከሀገሬ ከደሞችም ይኖራል። እኔ መልአክ አይደሉም፣ ሁሉ ሰው እንዲወድ ይጠብቅ። ከአማራ የሚጠላኝ ይኖራል፣ ከኤርትራ ሊጠላኝ ይኖራል፣ የማያውቁኝም ሊጠሩኝ ይኖራሉ። መላክ አይደሉም እኔ፣ ወይ አላህ አይደሉ፣ ወይ ኢየሱስ አይደሉ። ሁሉም ሰው እንዲወድ የሚጠብቀው ብቻ ግን ለማንም ሰው ክፉ አላድርግን። አንተ ድብል ፋራ ኦሮሞን ህዝብ ማህበረሰብ በጣም ነው የሚጠራው። በዚህ ሳምንት ጠብቀኝ፣ የኦሮሞን ዘፈን አድርጌ ነው የምለቀው። እኔ ደግሞ ጌመን፣ እንደውም ብልሽት ነው የማድረግ። በየቀኑ እየገባ በየቀኑ እየገባ ይህን ሁሉ ማህበረሰቡ አዋርደ፣ በሰላም ጌመን አትጫወታት። አንተ ድብል ፋራ መሃይም በቃ መጥፎ ከተገኘ እንቁርቲ ሀቢባ ዜድ፣ እኔ ቤታ ሰርጀሪ የሚላት ቤታ ቤታን ብሎ ጠርቷት አያውቅም። አንተ ለማኝ ለማኝ ቆይ ተገኝታል። አንተ ለማኝ ራሱ ሪፖርት ያደረገው እኔ ሰው ሲታረቅ እንጂ ሲጣል አልወድ አልወድ። የሚታረቁ እዩት። አንተ ለማኝ ፍቅረኛ እንደዚህ አድርገህ መለመን፣ እንዲህ ብችልበት ኖሮ ፍቅረኛ ቢያስክ ነበር። በዚህ እድሜ አርጅታ፣ አሁን አንድ እግር ጉድጓዴ ገባ። እስካሁን ሴት አይተህ የማታውቅ ሴት ስታይ እንደ እንፍርት እንደ የአገር ልጅ በቃ ወንዳይታ የማታውቃለች። የገጠሮች ልጆች አፈርፈር ምናምን ፊታቸው የሚሸፍሩት ምናምን፣ እንደዛ ሴት ስታይ እንደዛ የምታፍረው አንተ ጀዝባ። ስድቡ ሁሉ አምስታችን ማርያምን ደሞ አሁን መልስ ስጥና ቤታን እንደዚህ ብልሃለች ብለህ የነገርከኝን ሊያሸውን እንደዚህ ብላለች ብለህ የነገርከኝን እንደዚህ ብላ ሁሉን ነገር በአንድ በአንድ መውጣት አንድ በአንድ መውጣት አንድ በአንድ መውጣት ደብሮኝ ነው ያልኩት። ዛሬ አትቀዩብኝ፣ ማርያምን ፋኖች አትቀየውም። በጣም ዛሬ ደግሞኝ ደብሮኝ ምናምን እንደ ያልኩት አጀንዳ ጠፍተዋል። እዚህ ሶሻል ሚዲያ አሁን እየተባለ ነበር። ከዛ አይ አፈጣሪ ብቻ አጀንዳ ታሳጣኝ ምናምን ነበር፣ ፈጣሪ ሆ አጀንዳ ታሳጣኝ ምናምን ነበር። እና ለራሴ ያለው እንጀራ ይሻግታል፣ ልጅ የት ማሄድ ሚዳል ሀገር ሰው። እና ለራሴ ያለው እንትን መጣ። ዜድ የለችማ፣ ዜድ የለችም ዛሬ ቆይ ያሳያል ኩን የለችም። ኩን ለምን አጠሯትን ጋ ለምን አጠሯትም? ኩን ለምን አጠሯትም? ሰጋውማ ያፈነድዳታል መሰለኝ። ገብቶ አንድ ቀን ምን አለ መሰለች ማርያምን እቺ አምጡልኝ። አንድ ጊዜ ሰጋው የተመታበት ጊዜ ታስታውሳላችሁ? ያስታውሳችሁ አንዳንድ ጻፈው ሰጋው ተመታ ምናምን የተባለበት ጊዜ አንዳንድ ጻፋ ያስታወሳችሁ ሴጋው አደም በደም ሆነ ምናምን የተባለው ጊዜ ሰው እንዳታስገቡ በኮሜንት እንት እንት ኖች እረፉ። ሴጋው ተመታበት የተባለ ጊዜ ታስታውሳላችኋ? ማኑ ሙለር ወይት ወይት ብሮ እየተሳደብኩ ነው ስለሆነ ነው እኔ እየተሳደብኩኝ። ሰው አታስገቡ። ሞዴሬተሮች ረፉ እንዴ የዛን ጊዜ ሴጋው ተመታ ሁኔታ ያወረቀ አንደኛ እሱ ነው። ከዛ እኔ ምን አልኩትኝ፣ ቪዲዮውን ስጠኝና የትግራይ ህዝብ የዛን ጊዜ እየተሳደበ ነበር። ቪዲዮውን ስጠኝና እኔም እንዳስፈራራው፣ ምክንያቱም ህዝቤን እያረገጠው እንትን እያለ አሻፈረኝ አለ። በቃ እንዲ ነው እንዲ ነው። ከዛ በኋላ ከሰደበ